የገንዘብ ሚኒስትሩ የንግዱን ማህበረሰብ አስጨንቆ የነበረውን አማራጭ አነስተኛ ግብር አፈጻጸም ላይ ትልቅ እፎይታ መስጠቱ ተሰምቷል። የገንዘብ ሚኒስቴር የገቢ ግብር ማሻሻያ አዋጅ አፈጻጸም ላይ ለተነሱ ጥያቄዎች ምላሽ በመስጠት፣ በተለይም በአከፋፋይ ነጋዴዎች ላይ የሚስተዋለውን አማራጭ አነስተኛ ግብር በተመለከተም ከፍተኛ እፎይታ የሚሰጥ ማብራሪያ ሰጥቷል። ይህ ውሳኔ ቀደም ሲል የንግዱ ማህበረሰብ አስጨንቆ የነበረውን የትርፍ ህዳግ ግዴታም የሚያነሳ በመሆኑ በነጋዴዎች ዘንድ በደስታ ተቀባይነት አግኝቷል ተገኝቷል በሚኒስትሩ ማብራሪያ መሰረት የአከፋፋዮች አማራጭ አነስተኛ ግብር የሚሰላበት መንገድ ግልጽ ሆኗል በዚህ መሰረት ጅምላ ሻጭ ወይም አከፋፋይ ከአምራቹ ወይም ከአስመጩ ጋር ባደረገው ውል የሚሸጥበት ዋጋናም የሚያገኘው መቶኛ ወይም ትርፍ ደግ በግልጽ የተወሰነ ከሆነም አማራጭ አነስተኛ ግብሩ የሚሰላው በጠቅላላም የሽያጭ ገቢ ላይ ሳይሆን በውል ወይም በህግ በተፈቀደለት የትርፍ መቶኛ ላይ ብቻ ይሆናል ተብሏል ይህ አዲስ አፈጻጸም የገቢዎች ሚኒስቴር በትንሹ 15 በመቶ ማትረፍ አለባቸው በሚል ያስቀመጠው ግዴታ በንግዱ ላይ የፈጠረውን ጫና የሚያቅል እንደሆነም ተጠቁሟል። ይሁንና ይህን ውሳኔ ለመጠቀም አካፋፋዩ የመሸጫው ዋጋና የትርፍ ህዳግ በውል መወሰኑን የሚያረጋግጥ ህጋዊ ሰነድ ለግብር ባለስልጣኑ ማቅረብ ይኖርበታል። ይህን የገንዘብ ሚኒስቴር ማብራሪያ ተከትሎ ነጋዴዎች ለካፒታል ጋዜጣ በሰጡት አስተያየትም ውሳኔው የንግዱን እንቅስቃሴ የሚያነቃቃ እና ከገበያ እውነታው ጋር የሚጣጣም ፍትሃዊ እርምጃ እንደሆነ ተናግረዋል። ስማቸውን እንዳይጠቀስ የፈለጉ አከፋፋዮች የገቢዎች ሚኒስትር በትንሹ 15 በመቶ አትርፉ ማለቱም እኛ የማንችለውና ንግዱን ለከፍተኛ መቀዛቀዝ የዳረገ ነበርም። አሁን ግን የገንዘብ ሚኒስቴር በውል የተቀበሉትን የትርፍ ዳግ ተቀበሉት ሲል ለገቢዎች ሚኒስቴር ያሳወቀው ነገር ትልቅ እፎይታና መተንፈሻ ፈሻ ሰጥቶናል ሲሉ አድንቀዋል። የገንዘብ ሚኒስቴር ይህን ማብራሪያ የሰጠው የአዋጁ ማስፈጸሚያ ደንብ ገና ለሚኒስትሮች ምክር ቤት ቀርቦም ያልጸደቀ በመሆኑ በአዋጁ ላይ የተፈጠረውን ግልጽነት የጎደለውን ሁኔታ ለማስተካከል መሆኑም ተጠቁሟል።